ቤተ ክርስቲያኒቷ ውስጥ ጌታ ኢየሱስ ክርስቶስን ማዕከል ያደረጉ እና እርሱን ብቻ የሚናገሩ ስብከቶች አይፈለጉም። ክርስቶስን ማዕከል ያደረጉ መዝሙሮች አይፈለጉም።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 እንደዚህ ብሎ እንግዲህ ያስተማሩት አቡነ ፊሊጶስ ድንግል ማርያም በሌለችበት ወልድን መመልከት ወልድን መከተል ኢየሱስ ክርስቶስን ማመን አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለች። በድፍረት በዚህ ዘመን ወንጌልን በድፍረት ከሚሰብኩ አባቶች መካከል ስለኛ የሚማልደው የሚለውን ግዙ ምንድን ነው የሚለው መሰራቸው ወይት ዋቀስ ወይት ዋቀስ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 ቋሚ ሲኖዶስ ብፁ አቡነ ገብርኤል ከቤተክርስቲያናችን የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊ ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች ወስነዋል። አንደኛ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 ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትራሪክ ጠቅላይ ቤተ ክህነት ጽህፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ብሎ ቋሚ ሲኖዶሱ ውሳኔን ሚያዚያ 22 2017 ዓ ም አስተላልፏል። ምን ማለት ነው ከተባለ እንግዲህ የቁም እስረኛ ተደርጓል ማለት ነው።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 የሐዋርያው ጳውሎስ መልእክት ሁለተኛው ለጢሞቴዎስ የላከ መልእክቱ ላይ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል፦ በእውነትም በክርስቶስ ኢየሱስ እግዚአብሔርን የመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተኑር ከማን እንደተማርከው ታውቃለህና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 ከማን እንደተማርከው ታውቃለህና። ከማን የተማረው ከተባለ ሐዋርያው ጳውሎስ ይናገራል፣ ከሕፃንነት ጀመረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃልና ይሏል። ማለት የብሉኪዳን መጻሕፍትን። እነዚህ የብሉኪዳን መጻሕፍት መዳን በኢየሱስ ክርስቶስ ብቻ እንደሆነ የሚመሰክሩ መጻሕፍት ናቸው። ስለዚህ ከማን እንደተማርክ ከዚህ የተማርከው ይለዋል ሐዋርያ ጳውሎስ ለጢሞቴዎስ። ስለዚህ አቡነ ገብርኤልም ምንድን ያስተማሩት ከተባለ ከዚህ ነው ያስተማሩት። ከሌላ መጽሐፍ አላስተማሩት፣ አላስተማሩ። ለዛም ነው እንደዚህ አይነት ውሳኔ የተላለፈባቸው። ከአዋልድ መጽሐፍ ቢጠቅሱ ኑሮ፣ ከአርጋኖን ቢጠቅሱ ኑሮ፣ ከውዳሴ ማርያም ቢጠቅሱ ኑሮ ችግር አልነበረው። ግን ችግሩ ከዚህ መጽሐፍ ጠቀሱ፣ ከእግዚአብሔር ቃል ከሆነ ጠቀሱ።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 ራሱ እራሱ እኮ ነው ወዱ ያደረገው። ፊልጵስዩስ ሁለት ላይ እኮ እግዚአብሔርነትን እንደመቀማት ሳይቆጥር የሰውን አራና መልክ የአዳምን መልክ ይዞ ሰው ሆኖ ራሱን ባዶ አደረገ፣ ራሱን አዋረደ። አንድ ሰው ሆኖ የተገለጠ እና አለቃ ምን ስለኛ የሚማለደው ይሄ ሮሜ ስምንትን ሮሜ ስምንትን ያሉት እሳቸው ቢኖሩ ኖሮ ያ ቃል አይቀየርም ነበር። ግን እሳቸው ስለሌሉ እና በጣም ይገርም እና በጣም የሚገርማቸው ግዕዙ ግዕዙ ደግሞ ሮሜ ስምንትን ምንድን ነው የሚለው? ወይትዋቀስ ስለንን የሚ በቀኝ ስለኛ የሚማልደው የሚለውን ግዕዙ ምንድን ነው የሚለው መሰላቸው? ወይትዋቀስ ወይትዋቀስ በእንቲአነ ነው እንጂ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 አንድ አባት ትልቅ ደረጃ የደረሰ ናቸው ምሳሌ ሲሰጡ እስኪ አሁን ይሄ ያሉ የተቹ ይመስለኛል። እና እስኪ አሁን አንድ ሰው አሁን ራሱ ተከራካሪ ጠበቃ ራሱ ዳኛ መሆን ይችላል? እንዴት ነው እሱ አማላጅ ከሆነ እንዴት ነው ተማጅ ተማላጅም ይላሉ ስላልገባቸው። ኢየሱስ ክርስቶስ ጠበቃም ነው ዳኛም ነውም። ጠበቃነቱ በሰውነቱ ነው